አሰላሙ አሊኩም ወረመቱላ ወበረካቱ ድና ተከበራችሁ ቻይና ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንዲሁም ክርስቲያኖ ኩሚቼ ሰላም ሰላም ብያለሁ። እንዴት ናችሁ? ሰላም ናችሁ ወይ? ሎማ ና አደል ኔረናምን ሐምዴላ ወረቀን ሐምደለከሱበር ታቃላችሁ። ዛሬም በጣም ከፍቶኛ፣ ግን ይቺ ዱኒያ መቸን የምትመውለው እርግጥ፣ ሁሉም የማይከፋ የለም ባረቤት የሚስራ የትም ሀገር ይኖር የማይከፋው ይኖራል ብዬ አላስብም። ሁላችንም ይከፋናል። ነገር ግን እኔ እንጃ እኔ ዘንድሮ በተለይ አላውቅም፣ በጣም እየከፋኝ ነው። ልጄ ከደወልኩላት ወሬ ነበር ማለት ነው። ያኔ አልደውልም። አብዛኛውን ደግሞ ዘንድሮ ሳይዱኝ እሄዳለሁ ብዬ ታይሳካል። የቀረ ሁሉ ነገር አይሟላም። አንዳንዴ ማለት ነው እንደምታስቡት አይደለችም ዱንያ አንዷ ስትራት አንዱ ትጎላለች፣ አንዱ ሱፍት አንዱ ይጎላል። እርግጥ እኔ ሁሉንም ርክፍክፍ አድርጌው ነበር ሊገባ አሰብኩት፣ ግን አላህ አላለም እና ዘገየው። ወላይ እላቸዋለሁ ረመዳን አንድ ነበር የደወልኩላት፣ መልሼ ትናንትና ደወልኩኝ። ምክንያቱም የኔ ጀወይ ስለሆነ አቁሟል ኢትዮጵያ መስጠትና ና ከዛ ደወልኩኝ። ወላይ አስገባላቸዋለሁ። አታምንኝም ማለት ነው ያለችኝን ማለት ነው ሀቂቃ ማለት ነው ወላ ለማዋራት ራሱ እኔ እንጃ፣ በጣም ከ ከፋኝ ይሆናል አይደል? እኔ ግን እናት ነኝ ውዬ የሚለውን እንደገና ደግሞ እቱኒያ እንደሆነች ነገ ጥያት የሚሄዳት ናት እቱኒያ አትሞላ። ምን እንደው እጃችሁ ላይ መቶ ሺህ ብር ላይ ብትሉበት እዚህ ሀገር እንኳን እቱኒያ አትሞላ፣ እንኳን እኔ ባዶ እጄን ይዤ ማለት ነው። እንደው ጭክ ንብሎ፣ ጨካኝና ጭስ፣ ጨካኝና ጭስ መውጫ አቀም ይባላል የጨከን ሰው

ወሬ ብቻ ነሽ ምናምን ስትለኝ ወላ ይላችኋለሁ። ከሰባት አመት ታዳጊ እኔ እንጃ አልጠበቅ። ማንኛ አታቀኝም፣ ያው በወሬ ነው የምታቀኝ፣ ያው በቪዲዮ በፎቶ ነው የምታቀኝ። በስ እንጂ የላኳት በሁለት ወሯ ነው እንደዚህ እኮ ወይ አሻሽቻት አባብያት አሳድግ ያገለዋን አጣጥቢያት ቢሆን ኖሮ እኮ ችግር የለውም ነበረ ማለት እንደዚህ ንጥር ብትለኝ ነገር ግን ዘንድሮ እርግጥ ሁሉም ሰው ነው አትመጭም አትመጭም የሚል ምክንያቱም ያው ከወጣንበት አመትም አንፃር እነሱ የሚያስቡት አላቸው ብለው ነው የሚያስቡት። እኛ ባዶ እጃችን መሆናችን አያስቡም አንደንደ ማለት ነው አለኩል ሀል ውዶች እየደዋ አድርጉልኝ። ያው ተሳክቶልኝ ቢያንስ እንኳን እንደው እንደው ተሳክቶልኝ ከእጅ በኋላ እንደው አላስፋህ ነው አሳክቶልኝ እጄን አርጥቦልኝ ስራዬንም ቋሚ ቢያደርግልኝ በሻ አምስት እንኳን እች ስራ ቋሚ ብትሆን እንዴ! እናንተ ሶስት ወር ራሱ መድኃኒት ነው። ከዛ አንድ ላይ ፈልጌ ይዤ እገባለሁ። ዱዓ አድርጉልኝ። ወላሂ ያ ረብ ጌታ ዱዓ አድርጉልኝ እንድሳካልኝ። በዘንድሮ አይታወቅም፣ እኔም እንደዚህ የጓጓሁት ወይ የሆነ ምክንያት ይኖራል ብዬ ፈራው። ታውቃላችሁ፣ በዚህ መካከል ውስጥ ወይኔ፣ በሞት ወይ እሷ የሆነ ነገር ብትሆን እኔ እንጃ፣ ከባድ እኔ እንጃ። በጣም ነው ይከፋኝ፣ ሀቂቃ ማለት ነው። እና ውዶች ዱዓ አድርጉልኝ፣ እስኪ ልጄን እንዳገኛሉ መሰላም ቤተሰብ እንዳገኝ ዶ አድርጉልኝ። በተቻላቸው አቅም አውደውን አስገባዋለሁ። ሰላማቸው ይብዛል። አላሁ አክበር አዛን እያለ ነው። ወደ ደ ወደ አውደው ሙት እንግዲህ ምን እንዳለች ወደ

ሆናል ይኔ ቆንጆ ያሳበ አበባ ስለሆነች ነው። እሺ ኔ ቆንጆ ይቅርታሽ፣ ስለሁሉም ነገር ምን ምን ያለውን ያለውን ነው ምታድርጊ

ያው እንግዲህ በእንደዚህ አይነት ሁኔታ አልቋል፣ ተጠናቋል እላችኋለሁ ብዬ እየሰላመችሁ ይብዛ። ፍርዶስ ሰብስክራይብ አድርጓት ከፍቼላታለሁ ቻይናል። ያው ሰብስክራይብ አድርጓት፣ ፍርዶስ አወል ኢትዮጵያ የሚል ነው ማለት ነው። ወዶች ይሄ ይህን ይመስላል ፍልሚያችን። እንግዲህ ዱአ አድርጉልኝ ማለት ነው ባይ።